ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሽብር ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያና በ10 ዙር አከፋፈል እንካ ችሁ ብለናል አራት የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ በውብ መንደራችን የከርሰ ምድር ውሃ የእሳት መቆጣጠሪያ መዋኛ ገንዳና የልጆች መዝናኛ ስፍራ ስታንድባይ ጄኔሬተር የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጅንግ ስቴሽንን ያካተተ መንደር ነው ለበለጠ መረጃ ይህን ስልክ ቁጥር ያዙ 0979879 ሁለት ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ይህ አዋዜ የሰበር ነው። የራሽያን የተኩስ አቁም ስምምነት አዎንታ ፍለጋ እግራቸው እስኪ ቀጥን ውቅያኖስ አቋርጠው ሞስኮን የረገጡት የፕሬዝደንት ዶናልድ ትራምፕ ልዩ መልእክተኛ ስቲቨን ዊትኮፍ እግራቸው ቀዘቀዘ። የክሬምሊን ረዳት ባለሥልጣን ዩሪ ኢሻኮቭ የቀረበውን የ30 ቀን ተኩስ አቁም ሐሳብ የስንግ የተያዘውን የዩክሬን ጦር አየር ለማስተንፈስ የቀረበ ነው ሲሉ ዕጢያቸውን ዱብ አድርገውታል። በሀገሪቱ ቴሌቪዥን በሰጡት ቃለ ምልልስ እሳቸው ሞስኮ አየር ማረፊያ እንደደረሱ ሞስኮ እምቢኝ አለች። ይሻኮቭ በቴሌቪዥን በሰጡት ቃለ ምልልሳቸው ሲናገሩ የተኩስ አቁም ሰነዱ ጥድፍ ጥድፍ ያለ ባሕር ይታይበታል። የእኛንም አቋም ማሰብና ግምት ውስጥ ማስገባት ያስፈልጋል። ዩክሬን የምትፈልገውን ብቻ ነው ይዞ የወጣው ብለዋል። የቤተ መንግሥት ረዳቱ በቴሌቪዥን የቀረበው የአሜሪካው ልዩ ልኡክ ዊትኮፍ ሞስኮ አየር ማረፊያ ከአውሮፕላናቸው እየወረዱ ሳለ ነው። ዊትኮፍ ሞስኮ የገቡት ከፕሬዝደንት ቭላዲሚር ፑቲን ጋር በክሬምሊን ተገናኝተው የአሜሪካና ዩክሬን የጋራ ስምምነት የሆነውን የአንድ ወር ተኩስ አቁም ሐሳብ እንዲስማሙ ወይም እሺ እንዲሉ ለማግባባት ነው። ዊትኮፍ በይፋ የመካከለኛው ምስራቅ ልዩ መልእክተኛ ቢሆንም የራሽያ ዩክሬን ግጭትን ለመፍታት በሚደረገው ጥረትም ቁልፍ አደራዳሪ መሆናቸው ይዘገባል። ሰሞኑን የራሽያ አያሌ ባለሥልጣናት በየፈርጁ መግለጫ መስጠታቸው ይታወቃል። የውጭ ጉዳይ ሚኒስቴር ቃል አቀባይዋ ማርያ ማካሮቫ በሰጠችው ማብራሪያ የማንኛውንም ሊደረስ የሚችል የተኩስ አቁም ስምምነት ተከትሎ ወደ ዩክሬን እሰማራሉ የሚል ማንኛውም በአድ ኃይል ቢኖር ራሽያ ባላት መሳሪያ በሙሉ ትፋልመዋለች ማለታቸው አይዘነጋም። ኢሳይያስ፣ በጣም የሚገርም ነው። አለም፣ በጣም የሚገርም ነው። በእርግጥ ግን አዲስ ሀሳብ አይደለም የመጣው። ከአሁን በፊት በተደጋጋሚ አንስተኸው ነበረ ምክንያቱም ይሄ አሁን በትላንትናው ዜናችን እንኳን ስንሰራው ይሄ መጀመሪያ የፈረንሳይ ሀሳብ ነው ብለሃል አለም። የፈረንሳዩን ሀሳብ ከዛ ፕሬዚዳንት ዘለንስኪ ያነሱት፣ ከዛ በኋላ ደግሞ አሜሪካ አንድ ነገር ብቻ ጨምራበት፣ እሱም ምንድነው የእግረኛ ሰራዊቱንም ይቁም የሚል ብቻ ነበር አንስታ የመጣቸው። ስለዚህ ይሄ ሀሳብ አዲስ አለመሆኑ ግን እስካሁን አሜሪካና ሩሲያ የነበራቸው እፍፍ ያለ ፍቅር አዲስ ትኩስ ፍቅር ይሄ የሩሲያ ውሳኔ አያረግበውም ወይ? ውሃ አይቸልስበትም ወይ? ሌላ አዲስ አቅጣጫ አይመጣም ወይ? ጦርነቱ የበለጠ እንዲፋፋም አይሄድም ወይ? አውሮፓ አሁን ከበሮዋን አትደልቅም ወይ? በአጠቃላይ ይህንን ሁኔታ የዶናልድ ትራምፕን አያያዝ ይከታተሉ የነበሩ ጥሞና ያላቸው ሰዎች ጠይቁ የነበሩት አንድ መሠረታዊ ጥያቄ ነበር። ለመሆኑ ዶናልድ ትራምፕ ይህን ጦርነት አስቆመዋልስ? ብለው ሲሉ እንዴት ነው የማስቆመው? ወደማስቆምበት ደረጃ ለመሄድ የማስቀድማቸው ነጥቦች፣ የመጀመሪያ ሀሳብ፣ ሁለተኛ ሀሳብ ብለው በጽሁፍ የተቀመጠ ነገር አለ ወይ የተነደፈ ነገር አሉ በማለት ይጠይቁ ነበር። ኢሳያስ በጣም የሚገርም ነገር ነው። ዚህ ሪሊ ሲሪየስ በ24 ሰዓት ይህን ጦርነት አስቆማለሁ ያሉ ሰው ከ50 ቀን በኋላ ከዩክሬን ጋር ሳውዲ አረቢያ በተሰበሰበው ጊዜ በአንድ ሀፍታ የዛን ጊዜ የመጀመሪያ ሀሳብ የ30 ቀን የተኩስ አቁም ብለው ይዘው ወጡ ማለት ነው። እና ከዚህ በኋላ ኳሷ ራሺያ እግር ስር ናት። ካኔ ብሊቭ እንደዚ አይነት ነገር ይመ ዊኖ። በለንደኑ ስብሰባ የፈረንሳዊ ፕሬዚደንት ኢማኑኤል ማክሮን ያቀረበው ሀሳብ የአየርና የባህር ምንድን ነው፣ የአየርና የባህር ተኩስ አቁም፣ ባለፈው ዘገባችንም አንስተናል። እንደዚህ ብሎ ሀሳብ ሲያቀርብ የምድሩን ለምን አላጠቃለልም የሚል ጥያቄ ማንም የሚያነሳ የለም። በዘገባዎች ላይ በጋዜጠኞች ዘገባም ላይ እንኳ የምድሩ ጊያው አልተካተተም። አትሊስት ኖቲስ ማረግ በዚህ ደረጃ አልተቀመጠም። ጌስት አንድ ራሱን የቻለ ያለ ጥይጥ በቃ ሙሉ የተሟላ ነገር ተደርጎ ነው የቀረበው። ከዛም ኢማኑኤል ማክሮን ያነሱትን ያቀረቡትን ወይም በዛ መድረክ ላይ ያነሱትን ሀሳብ የዩክሬኑ ፕሬዚደንት አራመዱት ማለት ነው። ይሄ በተደጋግሞ የተሰራ ነገር ነው። መቼም ዜናዋን የሚከታተሉ እኛ በደንብ ያውቁታል። ከዛ ዩክሬን ምንድን ነው ጅዳ ሄደው በተሰበሰቡበት ጊዜ ዶናልድ ትራምፕ እነዚህን ሁለት ኃይሎች አደራድረው ወደ ሰላም ሊያመጡ የሚችሉበትን ዲዛይን በሀሳብ ደረጃ በዚህ ጀምራለሁ ወይም እንዲሆናል የሚል ይዘው ከሆነ አላየ ነው የሚሰየስ። ቤዚካሊ ምንም የታየ ነገር የለም እዛ ከተሄደ በኋላ የአንድ ወር የተኩስ አቁም ስምምነት ተባለ። አሁን ማንም ህሊና ነው ያለው ሰው ለምን የሁለት ወር አለ? ለምን የዘላለም ስ ተኩስ አቁም አይባልም? አሁን በካለምነ ምናለ ዝግጅታት ዝግጅታችን ላይ ተወያይተንበታል። በዛ በኩል አውሮፓያኖቹ ማንኛውንም የተኩስ አቁም ስምምነት ተከትሎ የዘሌንስኪ እና የአውሮፓውያን ሀሳብ ነው፣ የተኩስ አቁሙን ለማስከበር የአውሮፓ ሰላም አስከባሪ ኃይል ይገባል። እሱም ኃይል አስኳሉ እንግሊዝና ፈረንሳይ ሆነው the coalition of the willing የፍቃደኞች ጥምረት ሀገራት የአውሮፓንና ቱርክን ጨምሮ ሌሎች ፍቃደኛ የሆኑ ሀገራት እዛ ቋት ውስጥ ወታደራዊ ኃይል የሰው ኃይል ወይም መሳሪያ ወይም የአየር ኃይል የተለያየ ነገር እያዋጡ የሚዋቀር ኃይል ሰላም አስከባሪ ሆኖ በዩክሬንና በራሺያ መካከል ይጋረጣል። የዩክሬንን የአየርና የባህር የአየር ክልል ማስከበር ይጀምራል የሚል ሀሳብ አለ። ተመልከት። አሁን ይህ ሲሆን ሁለቱን አገሮች ወደ ግጭት ያስገባቸው የዩክሬን የኔቶ አባል አለመሆን፣ የዩክሬን እንደሚባለው አለመታጠቅ፣ ከተወሰነ ሰራዊት ኃይል የተወሰነ ትጥቋ የተወሰነ የሚል ጥያቄዎች አሉ። በራሺያ በኩል ትጥቋ የተወሰነ መሆን አለበት የተለያየ በራሺያ በኩል የሚቀርቡ ሁለት ሶስት ጥያቄዎች አሉ። እነዚህ ጥያቄዎች መመለስ አለባቸው የግድ ማለት አይደለም። ችግሩን ልትፈታ ስታስብ ግን በራሽያ በኩል ያሉትን ጥያቄዎች ግምት ውስጥ ማስገባት አለበ ኤግዛክት፣ ራሽያኖች እንዳሉት የዩክሬንን ጥያቄዎች ግምት ውስጥ ማስገባት አለበ ኤግዛክት፣ ዩክሬኖች እንዳሉት እነዚህን ግምት ውስጥ አስገብተ ነው ይሄ ይሆናል ይሄ አይሆንም፣ በዚህ ሂዱ፣ በዚያ አትሂዱ፣ ይሄ በዚኛው አይሆንም ለማለት የምችለው ማለት ነው። ነገር ግን የተኩስ አቁሙን ተከትሎ የአውሮፓ የጦር ግድግዳ የሚሰራ ከሆነ ዲፋክቶ የበርሊን ዎል ነው የሚሆነው። ከበርሊን ዎል በስተጀርባ የራሽያ ልትቆጣጠረው የምትችለው ሁኔታ አይፈጠርም። የኔቶ አባል የመሆን ያለመሆኗን ጥያቄም ልታቀርበው አትችልም። አውቶማቲካሊ የኔቶ አባል ልትሆን ትችላለች፣ ዩክሬን የበርሊን ግንብ ነው እዚጋ የተሰራው ማለት ያ ጦር ከገባ አየ የዛኛው የአውሮፓ ጦር ስምሪት የተኩስ አቁምን ተከትሎ ነው የሚለው መያዝ አለበት። ስለዚህ ምን አይነት የተኩስ አቁም ስትል ሁለቱ ሀገሮች ባሉበት፣ ወይም አሜሪካ ለሁለቱም ሀገሮች በምታቀርበውና ሁለቱም ሀገሮች የተኩስ አቁሙን እንዲቀበሉ ሊያሳምናቸው የሚችል አቀራረብ የምትሰጣቸው፣ የምትነፍጋቸው ነገር ኖሮ ነው። እዚህ ላይ ነው የአሜሪካ ሰላም ሰሪነት መታየት ያለበት። ዶናልድ ትራምፕ ያደረጉት ምንድን ነው? ሲምፕሊ ለ30 ቀን የተኩስ አቁም ይደረግ ያሉትን የምድር ጋን የሚያካት ብለው ይዘወጡና፣ እሱ አይደለም በጣም አደገኛ የሚያደርገው። ከዚህ በኋላ ኳሷ ራሺያ ስር ናት። ዩክሬን ይኸው የሰላም ፍላጎት እንዳላት አሳየች የሚል አድርጎ አቀረቡት። ኢሳያስ አዎ፣ ሲጀመር አለም ዩክሬንና ራሽያ ያሉበት ደረጃ ለንጽጽር የሚቀርብም አይደለም። ራሽያ እጅግ በጣም ታላቅ አገር ናት። ከዩክሬን ጋር ለምሳሌ እኩል ቤት የምታወዳድራቸው አይደለም። እንደዛም እንደዛ ማሰብ አንችልም። ኢሳያስ፣ አሁን የራሽያ ትልቅ ሀገር ናት፣ ዩክሬን ትንሽ ነው፣ ሁለቱም ሀገሮች ናቸው ሁለቱም ሀገሮች ናቸው። ትልቁ ጥያቄ መነሳት ያለበት ይሄንን የተኩስ አቁም ስምምነት የደረስከው ወይም ያደረግከው ከዩክሬን ጋር ነው። አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ ሼራተን ሆቴል ሳይንስ ሙዚየም ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሽብር ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል በ10 በመቶ ቅድመ ክፍያና በ10 ዙር አከፋፈል እንካ ችሁ ብለናል። አራት የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጅንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 0979789 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። አዎ ዓለም አስጨርሰኝ አንድ ጊዜ፣ ምክንያቱም ምን ያሁን ያሰብኩበት መንገድ ምንድን ነው? ራሺያ ትልቅ ሀገር ናት ስል አንድን ነገር አንድን ሀሳብ በተለያየ መንገድ ነው የምታየው እንጂ በተሰጣት ነገር ላይ ትፈርማለች ማለት አይደለም። ሩሲያ እዚህ ድርድር ውስጥ ለመግባት ከዚህ ድርድር ጀርባ ምን አለ? አውሮፓውያኖች አሰብስፈው እየጠበቁ ነው ያሉት። ከዚህ ድርድር ጀርባ የእነሱን እቅድና ፕላን ለማስፈጸም በዝግጅት ላይ ነው ያሉት። ይሄ ሳይፈታ ወይም የአውሮፓ እያንዳንዱ ሐሳብ፣ ሳይታቀብ ማዕቀብ ሳይጣልበት እዚህ ድርድር ውስጥ መግባት ለሩሲያ ከ ጥቅሙ ይልቅ ጎጂ የሆኑት ነገሮች ፊት ለፊት በተቀመጡበት ሁኔታ አሁን ወደዛ ውስጥ ገብተን ከምናሰፋው አጠር ባለ መልኩ ለማስቀመጥ ይቻላል። ይሄንን የተኩስ አቁም ስምምነት ለማድረግ ራሳቸው ፕሬዚደንት ዶናልድ ትራምፕ ያሉትን ብንጠቅስ ኢት ቴክስ ቱ ታንጎ ብለዋል። ለመደነስ ሁለት ሰው ያስፈልጋል። ስለዚህ የተኩስ አቁም የምታደርገው በሁለት በሚታኮሱ ማድረግ ወገኖች ናቸው። ይሄን ማድረግ የሚችሉት ከዛ ከዲፕሎማሲያዊ ውርክብ ከተደረገበት የአርብ ዕለቱ ክስተት በኋላ ዘለንስኪ ለሰላም እምቢኝ ያለ ሰው ነው እና ሰላም እንዲፈልግ አድርገዋለሁ ብለው ያ ተደረገ ተብሎ ጄዳ ከሄዱ በኋላ ጀዳ ላይ ኦሎፌሳደን ፌሳደን አሜሪካና ዩክሬን ዩሬካ የሰላሳ ቀን የተኩስ አቁም ስምምነት ተስማማል። አለቀ በቃ እንግዲህ ከዚህ በኋላ ጎበዝ፣ ይኸው ሜዳው ተጠረገ። አሁን እንግዲህ ኳሷ ራሽያ እግር ስር ናት ማለት። ፖለቲካ አንደኛ ማንም ሰው ሊያነሳ የሚገባው በእውነት ነው ምነግርህ እኔ ትራምፕ በጣም ወገደኛ ሰው ናቸው። እውነቴን ነግረህ፣ በዚያውም በእንትኑ የምናየው አይነት ይሄ ምንድን ነው ይሄ የታሪፍ ፍልሚያቸው፣ እንደዛ አይነት ትንሽ የተናወጠ እሳቸው ብቻ የሚገባቸው አይነት ነገር ነው ገብተዋል። ይሄ ለምሳሌ ከሰማይ ተሽከርክረው መተው መተው ፓራሹት ዘርግተው የሚወርዱ ባለሙያዎች አሉ አይደለም። ለእኔና ለአንተ ትርጉም አይሰጥም፣ ያስፈራል። ከአውሮፕላን ወርውርኃይኝ ራሱ ጃንጥላው ሳይዘረጋ በፊት እኔ ከአውሮፕላን አልወርድም። ሲጀመር ገብቷል እሱን ሳዘረጋ ወርደ ከዛ ተድቦል ቡለ ወርደ እዛ ጋር ስደርስ ጠቃረገዋለሁ ብሎ ማለት፣ ይሄ ልዩ ስልጠና ያለው በዚህ ሄክቲክ ሁኔታ ውስጥ በዚህ አደገኛ ሁኔታ ውስጥ የሰለጠነ የለመደ ልዩ ባለሙያ የሚያደርገው ነው። ሪሊ እራሳቸው በራሳቸው ዶናልድ ትራምፕ ምናብ ውስጥ ብቻ ነው የሳቸው ስራ መጨረሻ ላይ ትርጉም ወይም ደግሞ ይሄ አንዳንድ አስደናቂ ሰዓሊዎች አሉ። ዝም ብለው ድፍት ድፍት ጫር ጫር ጫር ያደርጉና መጨረሻ ላይ ነካ ነካ ሲያደርጉት የሚገርም ፍንትው ብሎ የሚታይ ስዕል ያወጣሉ። እንደዛ አይነት ነገር ናቸው ዶናልድ ትራምፕ። በቀውስ በሀኬትና በውከት ውስጥ ሰላም መስራት ይችሉ ይሆናል አላቅም። እንግዲህ በተግባር ሊያሳዩን ከቻሉ ነው እንጂ፣ በቀጥታ የጀዳው ስብሰባ ራሺያን ቪክቲም ያደረገ ነው። በሌላ አነጋገር ራሳቸውን በራሳቸው የወጉበት ነው። በእውነት ነው የምነግርህ። እዚህ ዜና ላይ ብዙ እንደቆየ ሰው እኔ ኢቨንቸዋሊ ዶናልድ ትራምፕ የዕብድ ገላጋይ እንዳይሆኑ እፈራለሁ። ያ ደግሞ የበለጠ አስከፊ ይሆናል። እጅግ በጣም አስከፊ ይሆናል። ምክንያቱም ትራምፕ ባህሪያቸው ተናቅኩኝ ተደፈርኩኝ ብለው ሲያስቡ ምላሻቸው አደገኛ ነው። ተናዳፊ ናቸው። ገብተዋል። ነገሮችን በዚህ አይነት ነው የሚያዩት፣ እና በጣም ስሜታዊ ሰውም ናቸው ስለዚህ አሁን ጄዳ ላይ የሩቢዮ የአሜሪካ ውጭ ጉዳይ ሚኒስትር ከዩክሬን ጋር ሆኖ ይሄንን ስምምነት ደርሰናል፣ እኛ የደረስንበትን ምክንያት፣ እዚህ ለመድረስ መሰረት ያደረግናቸው ነጥቦች እነዚህ እነዚህ ናቸው፣ ከነዚህ ከነዚህ ነጥቦች አኳያ ደርሰናል፣ ይሄ ደግሞ በራሽያ ዘንድ ተቀባይነት እንዲያገኝ ለማስረዳት እንሞክራለን እና በራሽያ በኩል ደግሞ በምን ደረጃ እንደሚታይ ቀጥለን ወደ ራሽያ እንወስዳለን ይህን ጉዳይ። ሆፕፉሊ እዛም በምናደርገውና የራሽያንም ጉዳዮች ግምት አስገብተን ልንስማማ የምንችልበት ሁኔታ ይፈጠራል ብለን ተስፋ እናደርጋለን ብሎ መናገር ትክክለኛ ነገር ነው። ኳሷ የራሽያ ድርስር ናች። ማለት ግን ራሽያ ያለው ግዛት ማዘጋጀት ነው። ኤግዛክትሊ የሆነው ይሄንን ነው። የዩክሬኑ ፕሬዚደንት ምንድን ነው ያሉት? ይሄው እንግዲህ እኛ ሁሉን ነገር አድርገናል፣ አሜሪካ ቃል መስጠት አለባት። ራሽያ ይህንን ነገር የማትቀበለው ከሆነ ኃይለኛ እርምጃ መውሰድ አለባት ራሽያ ላይ በማለት ቭላዲሚር ፑቲን መግለጫ ሰጥተዋል። በጣም በሚገርም ሁኔታ ይህንን ሀሳብ እኔ እውነቱን ለመናገር ዜናውንም ስንሰራ የኢማኑኤል ማክሮን የሰላም ሀሳብ ራሱ በሰላም ሀሳብነቱ የተነሳበት መንገድ ግልጽ አይደለም። ስለዚህም በዜና ደረጃ እንኳ ጓጉተ ወይም ቅድሚያ ሰጥተ ለአድማጮች ሰበር ብለ ይዞ የምትገባውም አልነበረም። አደል እንዴ? አሁን አሜሪካ ነች ሰበር ያደረገችው አደለ? አሁን እንግዲህ ኦልሬዲ ራሽያ ኮርነር ድሆናለች። ልብ አድርግ። አሁን ይሄ ራሽያን የመደገፍ አደለም። እንዴት አይነት የአካሄድ ወይም ደግሞ ቤዚካሊ ዶናልድ ትራምፕ አስቀድሞ የተጻፈ ዝግጅት አላቸው ወይ ትልቁ ጥያቄ ይሄ ነው። እና አሁን ጀዳ ላይ ተሰብስበው በስድስትና በሰባት ሰዓት ውይይት አዚፍ የሰላሳ ቅርስ ደረስን በቃ ዓለም ብራቮ በል ተኩስ ደርስ ከዚህ በኋላ እንግዲህ የኳሱ የራሺያ እግር ስር ነው አሉ። ኦሬዲ የተከሳሽ ወንበር ላይ ያቆመ ነው ራሺያን፣ ራሺያ ይህንን ልቀበል አልችልም፣ ምክንያቱም ከኔ ጋር አልተመካ። ምንድን ነው አሁን የምናቆምበት ምክንያት? ይህ አስቸኳይ የ30 ቀን መቆሙ ለእኔ ያለው ፋይዳ ምንድን ነው? የኔ እንደዚህ እንደዚህ አይነት ጥያቄዎች እንደ ፕሮሲድ የምናደርገው ሌት ስቴን የ30 ቀን ተኩስ አቁም ተቀበልኩኝ። ከዛ ምን ልደረግ ነው የታሰበው ከብቷል። ከዚህ አንጻር ስ አሜሪካ አሜሪካ ከዩክሬን ጋር ነው ዩክሬንን በራሷ መንገድ ነው ዛ የምትሄደው ወይስ አሜሪካ አውሮፓን ተከትላ ነው የምትሄደው? ማት ጥያቄዎች ሊነሱ ይችላሉ። ስለዚህ እነዚህ ጥያቄዎች ስምምነት ሊደርስባቸው ላይደርስባቸው ይችላል። ስለዚህ ሞስኮ የውይይት እድል ማግኘት ነበረባት። አሁን ኦሬዲ ከሞስኮ አልተቀበለችም የሚሉት በጣም የሚደንቅ የዚህ ፍንጭ ማሳያ አንድ የቀረ የአውሮፓ ሀገር የለም፣ ዩሬካ ያላለ በቃ ትልቅ ነገር ተደረሰ። የሰላሳ ቀን ተኩስ አቁም የሰላሳ ቀን ተኩስ አቁም እያለ ያለ ምንድነው የሚባለው ያላንጸባረቀውና ኳሷ በራሺያ ሀገር ስርች ያላለ የአውሮፓ ሀገር መንግስት የለም። አሁን ራሽያ እንግዲህ በጣም እርግጠኛ ሆነ። ምን ሀገር ይቻላል። እኚህ የቤተ መንግስት ረዳት ናቸው። የፕሬዚደንት ቭላዲሚር ፑቲንን ድካም ለመቀነስ ነው የተናገሩት። ስለዚህ አሁን ዊትኮፍ ከፕሬዚደንት ማነው ቭላዲሚር ፑቲን እሽታ አያገኙም። ሁለተኛ ይሄን ትናንትና መግለጫ በሰጡበት ጊዜ ከዋይት ሀውስ ዶናልድ ትራምፕ ከፍተኛ የኢኮኖሚ የገንዘብ ጉዳት ማድረስ እችላለሁ ራሺያ ላይ ሲሉ ነበር። ነገሮች በሰላም እንዲያልቁ ነው የምፈልገው እንጂ ወደሚፈለገው ለማምጣት ጉዳት ማድረስ እንደሚችሉ ይላል። አይመጣልም። አንዳንድ ጊዜ ገብተዋል። ይህንን ብለዋል። አሁን ይሄ በሚሰማበት ጊዜ ዩክሬን እና አውሮፓ ምንድን ነው የሚሉት? ይኸው ሲሬስ ላይ ወስደን ገብተዋል እንደዚህ ያሉት። ስለዚህ አሜሪካ ጥንካሬዋን ራሽያ ላይ ማሳየት አለባት። ኦሬዲ እነሱ አውሮፓ ከራሽያ ጋር ጦርነት ያስፈልጋል በሚል ተጨማሪ ወታደራዊ በጀት አውጥተው አውሮፓን እንደገና ለማስታጠቅ እና ወደ ሌላ ጦርነት ሊወስዱን ዝግጁ ናቸው። ዶናልድ ትራምፕ ናቸው። ሶስተኛውን የዓለም ጦርነት አቆማለሁ የዩክሬን ጦርነት በማቆም ብሎ የመጡት ሞስት ፕሮባብሊ፣ በዚህ አካሄድ እሳቸው የባሰ የዕብድ ገላጋይ ሊሆኑ ይችላሉ የሚል ስጋት የሚያጭር ሁኔታ ነው አሁን ያለው፣ ለማለት ነው። ኢሳያስ፣ እጅግ በጣም የሚገርም ነው። አለም እንግዲህ እያንዳንዷ ነገር ከጊዜ ወደ ጊዜ ወደ ፍጥጫው እየከረረ እና እያበጠን የመጣው እንግዲህ እያንዳንዱን ነገር አዳዲስ ዜናዎች ሲኖሩ ይዘን እንቀርባለን። ለዛሬ ላቀረብከው ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት። አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሽብር ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያና በ10 ዙር አከፋፈል እንካ ችሁ ብለናል። አራት የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጅንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 0979879 ሁለት ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ